ዳኒ በቃ ለየለት ለየለት ዛሬ ፅጌ ሊያሳብዳት ከጫፍ ደርሷል ማለት ነው። በግድ የኔ ካልሆንች የኔ ፍቅረኛ ካልሆንች የኔ ሚስት ካልሆንች፣ ወንድ ልጅ እኮ የጣሉበትን ሲያነሱበት አይወድም። የምሬን እምላቸው አጠገቡ እያለች አብረው እያለች በጣም የሚንቃት የሚያዋርዳት በቃ የሚያመነጫ ጭቃት ሰውዬ ዛሬ ላይ ግን ሌላ ፍቅረኛ ያስኩ ሌላ ሰው ያስኩ ሌላ ሰው የሚፈልገው ሌላ ሰው ነው የምወደው ስትል ኦቨር ተናደደ። በቃ የሚገባበት የሚወጣበት ጠፋበት እና ዛሬ ደግሞ ጭራሽ ሩም ውስጥ ወስዶ እንዲ፣ እንደምታዩት ያለ ፈቃዷ ያለ ፍላጎቷ እንዲ ያስገደዳት ይገኛል ማለት ነው። ትንሽ ቀስ ቀስ ቀስ በእርግጥ እንደሚወዳ ስላቃል ዳኒ ይወዳታል ፅጌን፣ ያለ ምንም ማጋነን እሱ ብቻ ሳይሆን እሷም ትወዷለች። ግን ችግሩ ምንድን ነው? ሊግባቡ አልቻሉም፣ ሊከባበሩ አልቻሉም። ይውላችሁ እኔ ደግሞ በህይወቴ ከፍ ከቅርብ በላይ የማስቀድመው ክብር ነው። አንድ ሰው የተልኝ በቃ የቱንም ያለ እስከ ጥግ ድረስ ቢወደኝ ቢያፈቅረኝ ማለት ነው፣ ክብር ካልሰጠኝ በተለይ ከሰው ፊት እንደ ሰው ካልቆጠረኝ፣ በቃ የተለየ ክብር ሊሰጠኝ ይገባል። እንደውም ከሁሉም የተለየ ሰው እንደ ሰው አንደኛ ክብር ሊሰጠኝ ይገባል። ሌላ ቀጣይ ደግሞ እንደ ጓደኛ፣ እንደ ሚስት፣ እንደ ፍቅረኛ አላደል ክብር ሊሰጠኝ ይገባል። ለሴት ልጅ ለየት ያለ ክብር መስጠት አለበት። ዳኔስ ጢባሩ በቃ እንዴት ልበላችሁ። ጥጋብ ጥጋብ ብሎታል። በቃ ያዙ ይልቀቁኝ፣ ያዙ ይልቀቁኝ ነው የሚለው። ሁሌ ለምኑኝ፣ ሁሌ በቃ አባብሉኝ፣ ሁሌ እኔ ከሰው በላይ ነኝ ምናምን ነው የሚለውና፣ ይሄ ልጅ ልኩን እየሳተ ነው። ዛሬማ ጫለራ በቃ በጣም አብዷል። በቃ በጸሎት በቃ ፍቅረኛሽ አይደለም፣ በጽ ፍቅረኛሽ አይደለም፣ እኔ ነኝ ፍቅረኛሽ፣ እኔ ነኝ የምትወጂኝ፣ በቃ ምናምን። ግን ጽጌም እያስመሰለች ነው። እነሱን እንነጋገር ከተባለ በመጀመሪያ እንዴት ናችሁልኝ ውድ የቻናል ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ ስለምታደረጉኝ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለይን፣ ጉዞ ወደ ሀምሳ ሺ ኬ። የእውነት ያኔ በሰፊው ትልቅ ሰርፕራይዝ የማዘጋጅ ይሆናል። ውዶችዬ፣ እናንተ ማበረታቱኝ አለንልሽ በሉኝ ኮሜንት ስለምታስቀምጡልኝ እጅግ በጣም አመሰግናለሁ። ዛሬ እንግዲህ ይዤላችሁ የመጣሁት ጽጌን ና ዳኒን ነው። ዳኒና ጽጌ እንግዲህ ረዥም ጊዜ ረዥም ጉዞን ተጉዘዋል። ረዥም አመትን አብረው ቆይተዋል። ና እነዚህ ልጆች በሂደት ነው እየተዋደዱ እየተፋቀሩ የመጡት። ዳኔና ጽጌ በነገራችን ላይ በፊት ነው የሚዋደዱት፣ በፊት ነው የሚፈላለጉት፣ በፊት ነው የሚፈቃቀሩት። ግን ሚዲያ ላይ እኔ በጣም የማደንቃቸው ነገር ማለት ነው እስከ ዛሬ እንደ ጓደኛ አድርገው ነበር ሲያስመስሉ የነበረው ላይክ እሷ ቤስት ፍሬንዶች እንደሆኑ ምናምን። ነገር ግን ቤስት ፍሬንዶች የማያስብላቸው ብዙ ነገሮችን እያየንባቸው እየመጣ ነው ና እንደሚፋቀሩ እንደሚዋደዱ እንግዲህ እያየን እየሰማን እንገኛለን። ግን አንዳቸውም ወጥተው ሚዲያ ላይ የሚሆን ምናምን ተናግሮ አያውቅም። ለማንም ሰው ለጓደኞቻቸው ራሱ አያሳውቁም፣ በራሳቸው ዓለም ነው የሚኖሩት እና ይሄ ነገራቸው በጣም ደስ ይለኛል። ሚዲያውን እንግዲህ እነሱ ናቸው መጀመሪያ የተቆጣጠሩት። በደንብ በቃ ሰርተውበታል፣ በደንብ እያገኙበት ነው። እና ዛሬ ላይ እንግዲህ ዳኒና ጽጌ መግባባት አልቻሉም፣ በጣም ከባድ ሁኔታ ላይ ደርሰዋል። ጽጌ በቃ የእሱ ንቀት የእሱ ግልምጫ የእሱ በቃ ከእኔ በላይ ሰው የለም ማለቱ በጣም አንገሽግሿታል በቅቶኛል ብላለች እና አቋሟን በቃ ወጥ አድርገዋለች አልፈልግም እያለችው ነው የምትገኘው ዱባይ የሄዱ ጊዜ ቆርጦላታል በቃ ከሌላ ሴት ጋር እየመጣ አብራው ሄዳ አምናው ጓደኛዬ ነው ብላ ጥሩ ጊዜ አሳ እናሳልፋለን ብላ ስትጠብቅ ምናምን እሱ በንቀት ጥሏቸው ነው ነው አይገርማችሁም ይሄ ነገር አለና ፅጌ ይሄ ነገሩ በጣም አሳሯታል እርር አድርጓታል እና እኔ ከእንትናጋም የሚወራ ነገር አለ ከዋንትያ ጋር ስለ እሷም የሆነ መረጃ ላይ ግን አሁን ላይ የምናገረው ነገር የለም። ነገ ከነገ ወዲያ የማወጣው ነገር ይኖራል። ግን ፅጌ በቃ በቅቶኛል፣ ደክሞኛል ከአንተ ጋር መጨቃጨቅ ከአንተ ጋር ሁሌ እንደዚህ እንደዚህ እንደዚህ ማለት ማልቀስ ም አልፈልግም የራሴን ህይወት ጀምር ያለው የራሴን ኑሮ ጀምር ያለው ብላ መጣለች እና ይሄ ደግሞ ዳኒ በጣም አበሳጭቶታል፣ አድናዶታል። እንደሌላ ጊዜው በቃ ስሬስሊ አልመሰለውም። የዛሬው በጣም ለየት ያለ ወይም ደግሞ የእውነቷን ነው የመሰለው። በጣም ነው በ የደነገጠው የሆነ በጣም አልቅሷል ሁሉ በጣም ፊቱ የሆነ ለቀል ላይ ጉበት ነው የመሰለው። በቃ ከበጸሎት ጋር ሲያያት ማለት ነውና፣ በጸሎትም እኔ አንድ ነገር ልናገር። በዳኒና በጽጌ መሀል የምናገረው ነገር ምንድን ነው? ከሚያውቁት ሰይጣን የማያውቁት ከማያውቁት መልአክ የሚያውቁት ሰይጣን ይሻላል ይባላል። ያ ማለት ምንድን ነው? ዳኒ ይሻላታል። ደካማ ጎኗን፣ ጠንካራ ጎኗን ለይቶ የሚያውቅ የምትጠላውን፣ የምትወደውን ነገር የሚያውቅ ዳኒ ነው። የእውነት ተንኮል ይዞት እለ ተጋብቶ ነው እንጂ ዳኒ እንደ ዳኒ ፍቅር መስጠት የሚችል ሰው እንደ ዳኒ በቃ ጓደኛ የሚሆን ሰው እንደ ዳኒ የሚረዳ ሰው የለም። እውነት ለመናገር ለጽጌ ከዳኒ በላይ የሚጨነቅላት፣ የሚያስብላት ሰው ይኖራል ብዬ አላስብም። በደንብ ያስብላታል። ክፉ ነገር እንዲገጥማት አይፈልግም። እያንዳንዱ እንቅስቃሴዋን ግን እሱ እልህ አለበት። በቃ ይናደዳል፣ ይበሳጫል፣ ይቆጣል። ከኔ በላይ ሰው የለም ነው የሚለው። በተለይ ደግሞ እንዴት ነው ይንቃል። በቃ ሰው ይሄ ነገሩ ነው። ጽጌ የሚያንገሸገር ያናደዳት፣ ያበሳጫት ነገር ማለት ነው። እና አሁን ላይ ምንድን ነው ማድረግ ያለባቸው የሚባለው ነገር ያው እንግዲህ በጽ የሚባለው ልጅ ጥሏት ሄዷል፣ ገና ለገና እና ጽጌ ደግሞ የነገር በጣም ጸጽቷታል። ለምን በቃ በእኔ ምክንያት ነው። ከዳኒ ጋር የነበረውን ነገር ቶሎ ቋጭቼ ወደ እሱ መምጣት ነበረብኝ፣ ማስተካከል ነበረብኝ እኔ ጥፋት ነው ምናምን ብላ ራሷን እየወቀሰች ነው። ራሽን መውቀስ አይጠበቅብሽም። የሄደውን መሄድ ነው ይሻቸኙ ምንም አይጠቅምሽም። ሊሄድ ያሰበን አትሄድ ማለት ትርፉ ማስረፈድ ነው። ሲጀመር መጀመሪያውም ያለ ቦታውን የገባው አመጣጡም ጥሩ አይደለም። ተመልሶ ሄደ እንኳን ሄደ ጥረግ ይበል። እንዴ ለምን ትጨነቂያለሽ? ለምን ራሽን ታስጨነቂያለሽ? እና ይህን ያህል ማስመሰል፣ ይህን ያህል መተወን፣ ይህን ያህል ሌላ ነገር ታሪክ መፍጠር የለብሽም። እየወደድሽው የምትወጁን ሰው እንዳታጭ። አሁን ላይ ያው ዳኒ እንዲስተካከል አለ እንደ ትልቅ ሰው አውሩ። በቃ ሁሌ ፃን ነው የምትሆኑት። በቃ እኔ ሳያችሁ አንድ ቀን ቁም ነገር ስታወሩ አይቻችሁ አላቅም። እስኪ እንደ ሰው ቁጭ በሉ እስኪ የሆነ ቦታ ላይ ተቀጣጠራችሁ ተቀምጡ አውሩ። እስኪ አይነ ላይን ተያዩ እስኪ ፍቅራችሁን ተገላለጹ። ህይወትን የሆነ አንድ ስቴፕ አንድ ደረጃ ከፍ አድርጉት። በቃ ሁሌ ልጅነት፣ ሁሌ ጭቅጭቅ፣ ሁሌ ክርክር፣ ሁሌ ጸብ አይደበራችሁም? እንደው ለሚዲያው ራሱ ማለት ነው እና ይህንን ነገር ነገር ልናገር የምችለው ዳኒ ደግሞ ነገራቶችን እኔ ያልኩት ብቻ ይሆን የምትለው ነገር አለ። እኔ ያልኩት ብቻ ይደመጥ፣ እኔ ያልኩት ነገር ሁሉ መሆን አለበት ብለህ በቃ ራስን በጣም ነው የምትክበው፣ በጣም ነው የምትቆልለው። እና አንዳንዴ ደግሞ እሷ ሴት ልጅ ስለሆነች በጣም ትንቃታለህ። በቃ በጣም ባለ ጉልበተ እኛ ነኝ ትላለህ። ግን አንድ ቀን ዋጋ እንዳያስከፍል እፈራለሁ። የእውነት የምታፈቅራት ልጅ የምትወዳት ልጅ በገዛ እጅ አሳልፈ ለሌላ ሰው ልትሰጣት ከጫፍ ደርሳል። ጽጌ ሁሉ ነገር በቅቷታል፣ ሁሉ ነገር ሰልችቷታል። እና ዳኒ ተስተካከል፣ እንደ ሰውሁን፣ እንደ ወንድ በቃ አለባበስ ያምራል፣ ጥሩ ነ ወጣት ነ ከጽጌ ጋር አብራችሁ የምትሄዱ ናችሁ፣ ሙዳችሁ ይገጥማል፣ ሁለታችሁ አራዳ ናችሁ ምናምን። ነገር ግን ጸባይህ አንዳንዴ ዜሮ ነው። በቃ ክብር የሚባል ነገር አለ። ለሴት ልጅ ደግሞ ዋና ዋና ዋና የፍቅር መስፈርቷ መለኪያዋ ክብር ነው፣ መከበሯ ነው። የምር እኔ አንድ ሺ አንድ ሰው አንድ ሺ ጊዜ ቢወደኝ ቢያፈቅረኝ አንድ ጊዜ ክብር የማይሰጠኝ ከሆነ በጭራሽ ልቀርቡ ልጠጋው፣ ማለት ያን ሰው በጣም ነው የምጠላው፣ አምርሬ ነው ማለት ነው። ክብር በቃ መከበር አለበት፣ እንደ አንድ ሰው ሰው በመሆኑ መከበር አለበት። ሁለተኛ ነገር ደግሞ የኔ የምትሉት ሰው የተለየ ክብር የተለየ ፍቅር ሊሰጣችሁ ይገባል። እና ዳኒ ደግሞ ልቅ የሆነ ነገር ነው የሚናገረው። እና ዛሬ እንግዲህ በጸሎት አዲስ አበባ መጥቷል ያለበትን መረጃ አግኝቻለሁ እና መጠሽ አግኘው ላገናኛችሁ ነው ምናምን ብሏት ጽጌ ተሸውዳ እሺ ምናምን ብላ ዳኒ እንዴት ነው በቃ ጥሩ ሲሆንልኝ ምናምን ብላ ተከትላ ውሩም ውስጥ ስትሄድ እንግዲህ አልገባም ብላ ነበር፣ ፈርታ ነበር፣ ውስጧ ደንግጦ ነበር ግን ደግሞ አየሽ፣ ፍቅረኛሽ ስላልሆነ ነው እሱን ሩም ውስጥ ማግኘት ያልፈለግሽው፣ የፈራሹ ለዛ ነው። ተናገሪ እውነቱን ነው እያላት የሚገኘው። ከገባች በኋላ በሩን ዘግቶባት እንግዲህ አላስወጣም ብሏት ነበረ። ፍቅረኛሽ እሱ አይደለም። በጸሎት ምንሽም አይደለም እኔ ነኝ ፍቅረኛሽ። ከኔ ጋር ነው መሆን የምትችው፣ የኔ ብቻ ነሽ አንቺ የማንም ልትሆኛ አትችም ብሎ በጣም ከባድ ዛቻና ማስፈራሪያ ሰጧታል። እንግዲህ እሷ ደግሞ ልትሰማውም ልታወራውም ፈቃደኛ አይደለችም። ግን ደግሞ ብቻ እንዴት ልበላችሁ ፅጌ በጣም ተረብሻለች። በጣም በቃ አዝናለች፣ ተከፍታለች። ህይወቷም እንግዲህ ሰላም እያጣ ከባድ ሁኔታ ላይ እየገባች እየደረሰች ትገኛለች። ዳኔም እንግዲህ እባክሽ ይብቃን፣ በቃ እንነጋገር፣ አብረን እንሆን፣ አብረን ፍቅርን እንጀምር፣ የኔ ሁኚ ነው እያላት የሚገኘው። ፅጌ በዚህ ልክ እሱንም ማስለቀስ ማሳዘንም ማስከፋትም እንዲሁም ደግሞ ውስጥ መክተት አለባት ብዬ አላስብም። ከቻለች ከቻለች በቃ እንደ ትልቅ ሰው ቆም ብለው ማውራት አለባቸው። እስከ መቼ ነው እንደዚህ ህይወታቸውን የተጨቃጨቁ ምናምን የሚገፉት? እና ይህንን ነው ልል የምችለው። በስተ መጨረሻም እንግዲህ አሸንፈው ተናዳ ጥላው ሩጣ ሄዳለች ማለት ነው። ዳኒም እየተከተላት ነበር፣ እኔ ጉዱን ላሳይሽ ምናምን ብሎ። አዎ በዚህ እንደማይሆናት መቶ ፐርሰንት ነግራችኋሉ። ሲጀምርም አይሆንም፣ ያለ ቦታው ያለ ጊዜው ያለ ወቅቱ የመጣ ሰው ነው እና በመጣበት እግሩ ስለ ስለተመለሰ ደስ ብሎኛል እና አነጋገሩም ገና ከመምጣቱ ገና ጅማሮ ውስጡ ብዙ ነገሮች እንዳሉ ነው። የራሱ የግል ህይወት ራሱ ያለው ነው የሚመስለኝ። ባንዴ ገና ዳኒ ቤቷ ሄደ አበባ ይዞላት ሄደ ምናምን ብሎ አኩርፎ የሚኮበልል ሰውዬ ለዛውን ይህ አሁን ምን ይሆናታል? እሱ እንደማባበል ራሱ ሌላ መከራ ሌላ ጉድ ከዳኒ ጋር እሱ እንደለመደችው እሱ ማባበል እሱ እሱ ሲያባብላት ያለውን ነገር ማየት ይሻላል፣ እንጂ እሱ ገና ለገና የሆነ ነገር ኮሽ ባለ ቁጥር እየጣላት እየሄደ ስቃይዋን መከራዋን ነው የሚያበላው። ከዳኒ ጋር ሲሆን የለመደችው ነገር ነው ትችሏለች፣ እና ይሄ ልጅስ መቻል አትችልም። ለማንኛውም መሄዱ ጥሩ ነው፣ ዳኒና ጽጌ እንዲቀራረቡ ያደርጋል ብዬ ነው ማስበው ግን ያው የጽጌ ህይወት ሰላም የለውም። ዳኒ ራሱ ሰላም የለውም ለራሱ እኮ በጣም ግን አሁን ላይ ራሱ እንደው ቲክቶክ ራሱ ገብታችሁ ብታዩት፣ እኔ ምን አረኳ፣ ጽጌ እኔ እኮ በቃ እኔን የመሰለ ልጅ አለውልሽ እኔ ኔ ፍቅረኛሽ እኔ ኔ ሞድሽ እኔን የምትወጂው ብዬ ብላት በቃ አላምንኝ አለች አልቀበል አለችኝ። እሷ በቃ የራሷን መንገድ ነው የምትፈልገው። በጼ በጼ ትላለች። ሲጀምር እሱ ሰው አይሆናትም እያለ ነው የሚያወራው። እና ራስን አትቆልል በቃ፣ ዳኒ እረፍ፣ እስኪ ተሸነፍ። ፍቅር እኮ ዝቅ ይላል፣ ፍቅር እኮ ያከብራል፣ ፍቅር እኮ ብዙ ነገሮችን ይችላል። ብዙ ነገሮችን ያስተውላል። አደለ እና ተረጋጋ፣ አትጩህ፣ አትቆጣ፣ አትበሳጭ፣ አትናደድ። ጽጌ ላይ ይህን ያህል በቃ እሪ ቧክረዮ ጓግጭ በቃ ያዙ ይልቀቁኝ አትበል እና እባክን ነው ልንምችለው። ጽጌን በማስተዋል ተራመጂ። ሁሌም እንደዚህ ሰላምሽን የሚነሳ ነገር አታደርጊ። ለህይወትሽ የሚጠቅም ነገር አድርጊ። ሴት ልጅነሽ እወቂበት፣ ብልጥ ሁኝ። ህይወትሽን በትክክል መምራት አለብሽ። ነገ እድሜ ቁጭ ብሎ አይጠብቀን። በነገራችን ላይ ይህን ነው ልን የምንችለው። እናንተ እስኪ ምን አይነት ሀሳብ አስተያየት አላችሁ? ጽጌ በዚህ ሰዓት የዳኒ ፍቅር ጥያቄ ተቀብላ ሰላም አውረዳ ሰላማዊ ህይወትን መኖር አለባት ትላላችሁ? አነጋግራው ቁጭ ብላ ስርዓት ጊዜ ወስደው በስርዓት ቁጭ ብሎ አይን አይን ላይን እየተያዩ ያለባቸውን ችግር እያወሩ እልካቸውን ጥለው ወደዛ አድርገው ፍቅራቸውን አይን ላይን ተያይተው ተገላልጠው አብረው መኖር አለባቸው ትላላችሁ ወይስ ዳኒ ክብር ስለሌለው አይሆናትም ብላችሁ ታስባላችሁ? ይሄ ልጅ ነገም ክብሯን ዝቅ ሊያደርግ ይችላል፣ ነገም የማይሆናት ሰው ነው ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁን እንግዲህ ኮሜንት ላይ አስቀምጡ። የኔ ሀሳብ ይሄንን ይመስል ነበረ። ዳኒ ደግሞ እንደዚህ በልህ፣ በትግል በጉልበት የምታደርጋቸው ነገሮች ነገ ዋጋ እንዳያስከፍሉ ትልቅ ፍርሃት ትልቅ ስጋት አለብኝ ዳኒ እንደ ማለት። ጽጌ እንደ ዳኒ የምታምነው የምትወደው ሰው አልነበርም። ግን ዛሬ በጣም ነው የፈራችሁ፣ በጣም ነው የተንቀጠቀጠች እውነት ለመናገርና ይሄ ነገር መሆን የለበትም። ይበልጥ እንድትጠላ፣ ይበልጥ ደግሞ ላንተ ሌላ አስተሳሰብ፣ ሌላ አመለካከት እንዲኖራት አታድርግ። በቃ እንደወደደች ትውደድ። የበለጠ እንድትጠላ፣ በቃ በየቀኑ የተለያየ ባህሪ፣ አዳዲስ ባህሪ እያመጣ እንድትጠላ አታድርግ። ይህን ነው ልል የምችለው። አንዳንዴ እየወደድካትም ላጥ ብላት ሄደና፣ ያኔ ከእጅ ስትወጣ እየየ ብለህ እድሜ ልክን ስታለቅስ ነው የምትኖረው። የምር እሷ መራሱ ሌላ ህይወት ብትጀምር፣ በአንተ ንዴት፣ በአንተ ብስጭት ሌላ የሚጎዳ አካል ይኖራል። አብሯት የሚሆነው ሰው አለ። አንተ ትጎዳለ፣ እሷ ትጎዳለች። ስለዚህ እየተዋደዳችሁ ነው እየተፋቀራችሁ ነው አንድ ላይ ሆኖ በቃ ሌላ ታሪክ የለውም። ይህን ነው ለለምችለው ግን አንተ ባህሪን አስተካክል፣ ፅጌም በማስተዋል ተራመጂ። በእርግጥ አንቺን የነቃሽ በቃ ሁሉ ነገር ሽ ይመቸኛል እብድ ይሆንሽ ልጅ እና የዛሬ ቪዲዮ ትንሽ የሚያስቅም የሚያሳዝንም ነው። ዳኒ በቃ ልሆ በቃ እስከጥግ ድረስ ነው በቃ የሆነ አፍንጫው ድረስ ነበረ። የምሬ ነው። በቃ እልሁ፣ ተንኮሉ፣ በቃ ሀይለኝነቱ፣ በቃ ከኔ በላይ ሰው የለም ሬ የሚለው ነገር ያስቀኝ። ለማንኛውም ፅጌ እንኳን አምልጠሽ ሄድሽ። በቃ እልሁ ጥጋቡ ሲበርድለት፣ ያው ይቅርታውን መቀበል አለብሽ እላለሁ። አብራችሁ ስለነበራችሁ አመሰግናለሁ። ሰላም ቆዩ።